እንደ አደጋው ቢሆን ኖሮ ዛሬ በህይወት አልኖርም ነበር ይላል ተወዳጁ አርቲስት ሄኖክ ድንቁ። ነገሩ እጅግ አስደንጋጭ ነው። ይሆናል ተብሎ ባልተጠበቀና ባልታሰበ መንገድ ድንገተኛ የሆነ አደጋ የገጠመው አርቲስቱ በህይወት በመትረፉ ፈጣሪውን አመስግኗል። ይህንን ዜና የሰሙ ወዳጆቹና አድናቂዎቹ ሁሉ መልእክታቸውን እያጎረፉለትም ይገኛሉ። ለመሆኑ ሄኖክን ምን አጋጠመው? ምን አይነት አደጋ ተፈጠረ? በአደጋው የደረሰበትስ ጉዳት ምንድን ነው? ይህንኑ አስመልክቶ ሄኖክስ ያስተላለፈው መልእክት ምን ይሆን? ከአድናቂዎቹ የተላኩለት መልእክቶችስ እንዴት ያሉ ናቸው? ሁሉንም በዝርዝር የምናያቸው ይሆናል። በሌላኛው መረጃችን ደግሞ በቅርቡ 60ኛ ዓመት የልደት በዓሉን ያከበረው አንጋፋው ጋዜጠኛ ደረጀ ኃይሌ በልደቱ ቀን ቃል የተገባለትን መኪና ተረክቧል። የመኪናውን ቁልፍ ከባለቤቱ ጋር በመሆን በእጁ ሲቀበል የሆነውን ነገር ሁሉም እጅግ አስደናቂም ነበረም። ለመሆኑ የመኪናው ስጦታ ሲከወን ምን ተፈጠረ? የደሬና የባለቤቱ ስሜትስ እንዴት ያለ ነበረም? በፕሮግራሙ ላይ የተገኙት እውቅ ሰዎችስ እነማን ናቸው? ይህንንም እንነግራችኋለን። እጅግ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦቻችን በያላችሁበት ሆናችሁ እኛን ስለምትከታተሉ እጅግ አድርገን እናመሰግናችኋለን። እኛም ታዲያ ከወዲሁ ሰላምታችንን ወደ እናንተ በማድረስ ቀደም ብለን የጠቀስናቸውን ሁለት መረጃዎች በቅደም ተከተል ልናቀብላችሁ እንዲህ ተገናኘን። የፕሮግራሙ አዘጋጅና አቅራቢ ጌታቸው በላይ ነኝ። እስከ መጨረሻው ከኛ ጋር እንድትሆኑ ጋበዝ ናችሁ። ወደ ፕሮግራሙ እንሻገር። ቢያረፍዱም ቢዘገዩም ዛሬም ወርቃማ እድል አለ ሁሌም በአዲስ ነገር የሚታወቀው ዲኤምሲ በመሐል ለቡ መብራት ኃይል ላይ እያስገነባ ካለው እጅግ ዘመናዊ መንደር ብዙዎችን የቤት ባለቤት ማድረጉ ይታወቃል። እርስዎም አርፍጃለሁ ብለው እንዳይሰጉ፣ ዛሬ የዚህ መንደራችን ላይ የመጨረሻውንና ወደ ተራራ እይታ ያለውን ብሎክ በማይታመን የዋጋ ቅናሽ የድርሻውን ቤት ከዲኤምሲ ሪል ስቴት ይሸምቱ። በዚህ ብሎካችን ላይ ከስቱዲዮ እስከ ባለአራት መኝታ የሚያገኙ ሲሆን በ8 ፐርሰንት ቅድመ ክፍያ የቤት ባለቤት መሆን ይችላሉ። ቀድመው ለሚመጡ ጥቂት ዕድለኞች እስከ 30 ፐርሰንት የሚሆን ልዩ ቅናሽ አዘጋጀን ሲሆን በ40/60 ባንክ ብድር ተጠቅመው ቤቶን በእጁ ያስገቡ። ለበለጠ መረጃ እስክሪን ላይ ባለው ስልክ ይደውሉ። በበርካታ ጉዳዮች ላይ በየወቅቱ መነጋገሪያ በመሆን የሚታወቀው አርቲስት ሄኖክ ድንቁ ኪዳነ ምረት በለተቀኗ ከሞታ ተርፋኛለች ሲል ገልጿል። ታዲያ ይህንን መልእክቱን ከተናገረ በኋላም እንደ አዲስ መነጋገሪያ ርዕስ በመሆን በልዩ ልዩ ማህበራዊ ሚዲያዎች ላይ ስለሱ ነገሮች እየተሰራጩም ይገኛሉ። ብዙ አድናቂዎችና ተቾች ያሉት ሄኖክ አሁን ተፈጠረብኝ በማለት በተናገረው መልእክቱ ምክንያት ለብዙሃን ድንጋጤን የፈጠረ ሆኗል። ድንጋጤው ለአድናቂዎቹ ብቻ ሳይሆን ለተቾችም ጭምር የተረፈ ሆኖ ነዋል። ከሁሉ በላይ ይህንን ከባድ አደጋ ሲሰሙ የልጃቸው ነገር የሚያርበተብታቸው ውድ እናቱ ድንጋጤያቸው ከባድ እንደሚሆን ይታወቃል። ሰሊና ታደሰ የሰጠችው አስተያየት እንዲህ ይላል የኔ ደጓ እናቴ ኪዳን እምረት እኔም ከአደጋ የተረፍኩባት ቀናት መስከረም 16 በከተራ በዓል ቀን፣ ያ ሁሉ ግን አሁን ዛሬ ላይ ያለፈ ትላለች። አንተም እንኳን ተረፍክ፣ ሄኖክም ኪዳን እምረት ስሟ ፈዋሽ ነው፣ ያዘነን የምታጽናና የተቸገረን የምታበላ ተመስገን ስለ አንተ እግዚአብሔር ይመስገን ስትል ሄኖክንም እሷንም ከሞት ያተረፈውን አምላክ ታመሰግናለች። ብሌን የተባለች አስተያየት ሰጪ በበኩሏ ደግሞ አይ የሰው ዓይን እንኳን ሰው እንጨት ይሰብራል ይባል የለ እንኳንም እመቤት ያተረፈች በማለት ሄኖክን ለአደጋ ያጋለጠው የሰው ዓይን ስለሚበዛበት መሆኑን ተናግራለች። በአስተያየቷ በኩል ሐሳቧ የቀልድም ይሁን ምር ብዙዎች ግን ተመልክተውታል። ብሌን አክላም ስትናገር ጋይስ ከሰዋይን ይጠብቃችሁ ስትልም ሐሳቧን ሰጥታለች። ውይ እንኳንም መብርሃና ተረፈች፣ ጋረደችልህ ጥላ ከለላ ትሆነህ ሄኒ በማለት ባጭሩ ሐሳቡን ያስቀምጠው ደግሞ የካሜራ ባለሙያ የሆነው አቤል ምረቴ ነው። ሄኖክ ድንቁ ታዲያም ምን አጋጠመው? በራሱ የፌስቡክ ገጽ እንዲሁም በሌሎች ምንጮቻችን ያገኘነውን መረጃ ማስከትለን የምንነግራችሁ ነው የሚሆነው ሰኔ 16 ቀን 2017 ዓ.ም ማለትም ያለፈው ሰኞ ነበር ይላል ሄኖክ ከብዙ ውጣ ውረድ በኋላ የጀመርኩትን በዳይሬክተርነትና በፕሮዲውሰርነት የመጀመሪያ የሆነውን የሲኒማ ፊልሜን የጀመርኩበት ስምንተኛ ቀን ነበረ በማለት ሄኖክ መልእክቱን ይጀምራል። ቀኑ ኪዳነ ምሕረት እንደመሆኗም ዳቦ ቆርሰን ሻማ ብርተን ዘምረን ቁርስ በልተን ነበር ቀናችንን ከሙሉ የፊልም ክሩ ጋር የጀመርነው ሲልም ይጨምራል። የሄኖክ መልእክት ይቀጥልና ከጠዋቱ አራት ሰዓት አካባቢ መገናኛ ዘፍ መሽ ፊት ለፊት የመንገዱ ማካፈያ ላይ ሆነን የመንገድ ሲን እየቀረጽን ባለንበት ነበር ያልታሰበው ነገር የተከሰተው ይላል ያኔ ከተቃራኒ አቅጣጫ በፍጥነት የሚመጣ መኪና ገጭቶኝ ከባድ የግር ስብራት አጋጠመኝ በማለት ያንን አስደንጋጭ ሁኔታ ይገልጻል። ሄኖክ በዚህ ብቻ አላበቃም። እንደ አደጋውና እንደ ግጭቱ ቢሆን ዛሬ በሕይወት አልኖርም ነበር፣ ግን ሁሌም ስሟን ካፌ ለይቻት የማላውቃት ኪዳነምረት በለተቀኗ ከሞታ ትርፋኛለች ይላል። አደጋው ከተከሰተበት ሰዓት ጀምሮ ከጎኔ የነበራችሁ የሙያ ጓደኞቼ የሚኒሊክ ሆስፒታል ዶክተሮች ለሰጣችሁኝ እንክብካቤና ፍቅር ኪዳነ ምረት ከጎናችሁ ትሆንላችሁ ይላል በስልክም በአካልም እየመጣችሁ የጠየቃችሁኝ ወዳጆቼ ዘመዶቼና ጓደኞቼ እግዚአብሔር በጥሩ ዋጋ ይክፈላችሁ የሚል መልእክቱን አስቀምጧል ተወዳጁ አርቲስት ሄኖክ ድንቁ በመጨረሻም አውቀዋለሁ ደጅሽን፣ የረፍት ቦታዬን፣ ጽኑ ሰላም ጸጥታ ማግኛዬን እያለ የሚቀጥለውን የዲያቆን አቤል መክብብን ድንቅ የምስጋና ዝማሬም አስቀምጧል። ታዋቂው አርቲስትና ከቀንደኛ የአርሰናል ደጋፊዎች መካከል አንዱ የሆነው ተወዳጁ ሄኖክ ከባድ የመኪና አደጋ እንደደረሰበት ስንሰማ ከልብ አዝነናል፣ ይላል የጉርሻ ገጽ መረጃ። እኛም በዝግጅታችን ስም ሄኖክ ድንቁ ወደ ሙሉ ጤንነቱ እንዲመለስ ከልብ እንመኛለን ፈጣሪ አበርታ በማለት ነው ጉርሻ መልካም ምኞቱን ያስቀመጠለት። አሁን ደግሞ የተወዳጁን ጋዜጠኛ የደረጄ ኃይሌን ጉዳይ እንንገራችሁ። ተወዳጁና አንጋፋው ጋዜጠኛ ደረጀ ኃይሌ 60ኛ ዓመት የልደት በዓሉ ምክንያት በማድረግ የመኪና ስጦታ ከታሜሶል ኮሚኒኬሽን ቃል ተገብቶለት ነበረም። በቅርቡ 60ኛ ዓመት የልደት በዓሉን እያከበረ ቆየው አንጋፋው ጋዜጠኛ ደረጀ ኃይሌም ከታሜሶል ኮሚኒኬሽን የ2025 ሞዴል BYD E2 የ3.4 ሚሊዮን ብር ኤሌክትሪክ መኪና በስጦታ ተበርክቶለታል። ትናንት ረፋድ ደንበል በሚገኘው የታሜሶል ኮሚኒኬሽን ዋና መስሪያ ቤት በተከናወነው የመኪና ስጦታ መርሃ ግብር ላይ የታሜሶል ኮሚኒኬሽን ባለቤትና ዋና ስራ አስፈጻሚ አቶ ሰለሞን ከበረና የስራ ባልደረቦቻቸው፣ የጋዜጠኛ ደረጀ ኃይሌ ወዳጆች፣ አድናቂዎችና የቤተሰብ አባላት ባለቤቱን ጨምሮ ማለት ነው በቦታው ተገኝተው ነበረም። ይህ የመኪና ስጦታ ለጋዜጠኛ ደረጀ ኃይሌ በጋዜጠኝነት ሙያ ለበረከተው አስተዋጽኦ እውቅና ለመስጠትና የልደት በዓሉንም ለማክበር ታስቦ ተደርጎ መዘጋጀቱንም በመርሃ ግብሮ ላይ የተገለጸ ሲሆን በቀጣይም ከጋዜጠኛ ደረጀ ኃይሌ ጋር ለመስራትም መታቀዱ ነው የተገለጸው። ጋዜጠኛው በሙያ ዘመኑ በርካታ ስኬቶችን ያከናወነ ሲሆን በተለይ ደግሞ በነገራችን ላይ የተሰኘው ቴሌቪዥን ፕሮግራም በአርትስ ቴሌቪዥን በፋና ኤፍኤም የደራው ጨዋታ በሚል ርዕስ ታሪክን ፈንቅሎና ፈልፍሎ ለአድማጮች በንባብና በዝግጅት ሲያቀርበው የታሜሶል ኮሚኒኬሽን ከኢትዮጵያ ቴሌቪዥን ጋር በመተባበር ደግሞ በሚያዘጋጀው የጥያቄና መልስ ውድድር በደማቅ አቀራረብ በመምጣትም እጅግ የሚታወቅና በመላው ኢትዮጵያውያን ዘንድም ሰርጾ የገባ ድንቅ ባለሙያ እንደሆነም ተመስክሮለታል። ጋዜጠኛው የ60 ዓመት የልደት በዓሉን አስመልክቶ የመኪና ስጦታ ብቻ አይደለም የተደረገለት። ከዚያ በፊት የቤት ስጦታም ጭምር እንደተሰጠውና የአንድ ሪል ስቴት ብራንድ አምባሳደር ሆኖ እንደተመረጠም እንዲሁ ተገልጿል። ጃምቡ ሪል ስቴት ግሩፕ ጋዜጠኛ ደረጀ ኃይሌን የብራንድ አምባሳደር አድርጎ መሾሙን ገልጿል። ከዚህ ቀደም አንጋፋውና ተወዳጁ ጋዜጠኛ የጃምቦሪልስቴት ብራንድ አምባሳደር ሆኖ ስምምነት የፈጸመው ከሰሞኑ ሰኔ 192017 ዓ ም በሂልተን ኢንተርናሽናል ሆቴል በተካሄደ ሥነ ሥርዓት ነበረም። ይህንን የብራንድ አምባሳደርነት የፊርማ ሥነ ሥርዓት ከጋዜጠኛ ደረጃ ኃይሌ ጋር በመፈራረም ያበሰሩት አቶ ደበበ ሰይፉ የጃምቦሪሊስቴት ግሩፕ ዋና ስራ አስፈጻሚ ናቸው። በፊርማ ሥነ ሥርዓቱም ላይ መልእክት ያስተላለፉት ዋና ስራ አስፈጻሚው ከተወዳጁና አንጋፋው ጋዜጠኛ አምባሳደርነት ምርጫ ያደረጉት በብዙ መስፈርቶች ሲሆን ጃምቦ ካለው ዓላማና እንቅስቃሴ ጋርም ተመሳሳይና ትክክለኛ ዓላማ ያለው መሆኑንም ጠቅሰው ጋዜጠኛ ደረጀም ትክክለኛ ምርጫችን ነው በማለትም ገልጸዋል። ታዲያ ጋዜጠኛው ጃምቦር ሪልስቴት ካስገነባው የሪል ስቴት ግንባታ በአፍሪካ ህብረት ከሚገኘው ሳይት ባለሁለት መኝታ የቤት ስጦታ የተሰጠው ሲሆን በብራንድ አምባሳደርነትም አብሮ ለመስራት የሶስት ዓመት ውልም ፈጽሟል። ጃምቦር ሪልስቴትም ከ29 ዓመታት በፊት በወንድማማቾች አቶ ደበበ ሰይፉና አቶ ወንድራድ ሰይፉ አማካኝነት ነው ጃምቦ ኮንስትራክሽን በሚል ስያሜ ተቋቋመው በሪል ስቴት ስቴት ዘርፉም ከተሰማራ በኋላ ከ100 በላይ ፕሮጀክቶች ላይ የተሳተፈና በመሳተፍ ላይ የሚገኝ መሆኑንም ነው የጃምቦ ሪል ስቴት ግሩፕ ዋና ስራ አስኪያጅ አቶ ኤፍሬም ጌታቸው የተናገሩት ማለት ነው። የምንወዳችሁና የምናከብራችሁ የጎራ ስቱዲዮ ቤተሰቦቻችን ዛሬ እነዚህን ሁለት መረጃዎች እንዲህ አከታትልን ወደ እናንተ አቀረብን። እስከ ዝግጅቶቹም በርካታ ቁም ነገሮችን እንዳገኛችሁ ባለሙሉ ተስፋንን፣ በሚቀጥለው በሌሎች መሰናዶዎች ተመልሰን እስክንገናኝ ጌታቸው በላይ እንዲሰናበታችኋለሁ። መልካም ጊዜ ለእናንተ ይሆን።